ያው እንግዲህ ሰሞኑን ከፍተኛ የሆነ ማጥቃት መከላከል ውስጥ ነው ያለ፣ ነው ከትናንት የቀጠለ በዛሬ ሁለት በሞጣና በጎንጅ ቆለላ ቀጠናዎች በሁለተኛ ተፈራ ዳምቴ ክፍለ ጦር የተቀናጀ ውጊያ እያደረግን ነው ያለው። በዚያ ወደ ውጊያ እንግዲህ ከጎንጅ ቆለላ ለማስፋት የሞከረው ከፍተኛ ቁጥር ያለው እግረኛ ሰራዊት ከባድ ምት ተመቶ መልሶ ወደ አዴት እንዲመለስ ተደርጓል። ወደ ባህር ዳር አቅጣጫ ተመልሷል። በዚህም ከፍተኛ የሆነ ድል ተገኝቷል። ሰብአዊና ቁሳዊ ኪሳራ ማድረስ ችለናል ጠላት ላይ ሁለተኛው ወደ ውጊያ በዚሁ ክፍለ ጦር ሞጣ ከተማ ውስጥ ነው። እንደዚሁ ከሞጣ ከተማ ለመውጣት የሞከረውን ጠላት በከበባ በማጥቃት ከስልሳ እስከ ሰማኒያ የሚሆን የጠላት ኃይል ሞትና ቁስለኛ ሲሆን ስምንት የሚደርስ እግረኛ የአብይ አህመድ ተዋጊ መከላከያ አባል ከነ ሙሉ ትልቁ በቁም ተማርኳል ማለት ነው። በአጠቃላይ በሺዎች የሚቆጠሩ ተተኳሾች፣ የነፍስ ወከፍ መሳሪያዎች በርካታ ቁጥር ያላቸው ማለት ነው እና ስምንት እግረኛ ተዋጊ አብይ አህመድ የወራሪው አባላት ምርኮኛ ተደርገዋል በዛሬ ውጊያ ከዚህ በፊት በነበሩ ወደ ውጊያዎች በበርካታ አካባቢዎች ትናንት ከትናንት ወዲያ ከዚያ ቀን በፊት ያላቋረጠ በሳምንታት የዘለቀ ውጊያ ከባህር ዳር ከተማ ከአምስት እና ስድስት ኪሎ ሜትር ርቀት ጀምሮ ከመርጦ ለማርያም መካነ ሰላም ድንበር እስከ ደጀን ከተማ እስከ አባይ ድልድዩ ድረስ የሸፈነ በበርካታ ጊዜ ከከተሞቹ ወጥቶ አራት እና አምስት ኪሎ ሜትር ርቀት እንኳን መቀመጥ በማይችልበት ሰዓት ላይ የሀሰተኛ ፕሮፓጋንዳ እየሰሩ እራሳቸውን ለማታለል እና ህዝብን ለመሸወድ የሚያደርጉት ጥረት ነው። አካባቢው ላይ ያለው ማህበረሰብ ጠቅላላ ቁመናቸውን እና ወታዊ አቋማቸውን ያውቀዋል። ነገር ግን በአዲስ አበባ በሌላውም ዓለም የሚኖረው ወገናችን ለማታለል የሚጠቀሙበት ፕሮፓጋንዳ ነው እንጂ የኛ በርካታ ሻለቆች እና ብርጌዶች እዚያው ባህር ዳር ከተማ አስተዳደር ቀጠና ውስጥ ባሉበት በዚህ ሰዓት ማጥቃት መከላከሉ እዚያው ባለፈው ለምሳሌ አንድ ብሬን እና አስራ አምስት ክላሽ የተማረከው ከባህር ዳር አየር መንገድ ከበላይ ዘለቀ አውሮፕላን ማረፊያ አምስት ኪሎ ሜትር እና አራት ኪሎ ሜትር ርቀት ላይ በተደረገው ውጊያ ነው። በተመሳሳይ ከትናንት በፊት የጣናው መብረቅ ብርጌድ የሚባለው የኛ አንድ ሀዳራችን በጠላት ኃይል ላይ ከፍተኛ ማጥቃት ያደረገው መኮድ አካባቢ ከሚገኘው ማለት የመከላከያ ኮንስትራክሽን ድርጅት ከሚባለው ባህር ዳር ከተማ ውስጥ ከሚገኘው በስድስት ኪሎ ሜትር ርቀት ጭንታ እና ድርጅት አምባርግ የሚባል ቦታ ነው። ይሄ ምናልባት የአካባቢው ማህበረሰብ እና ቦታውን የሚያውቀው ይህን ድምፅ የሚሰማ ወገናችን ይመሰክራል ሀቅ መሆኑን። ይህ ሁኔታ ባለበት ባህርዳር ከተማን እንኳን መከላከል ባቃተበት ሰዓት እየወጡ ግን ቀበሌዎችን ተቆጣጥረናል ምናምን በማለት ራሳቸውን የማታለል ሽንፈታቸውን ላለማመን የሚደረግ ፕሮፓጋንዳ፣ እውነታው ከመሬት ላይ ያለው ሀቅ ከዚህ በፍጹም ተቃራኒ ነው። እያስታጠቁን ነው እነሱ ከዚህ በፊት በትግራዩ ጦርነት ጊዜ ሲሳተፍ የነበረው እና ሀገሪቷ አለኝ የምትለው እንደ አሴት ስትቆጥ የነበረው ልምድ ያለው ተዋጊ ሰራዊት በእኛ ተደምስሷል፣ ተበትኗል። እንደምታውቀው አሁን የቀራቸው ከየመንደሩ እያፈሱ ያመጡት የህፃን ተዋጊ ነው። ያ የህፃን ተዋጊ ደግሞ የሚያስታጥቁትን ሁለት መቶ ሀያ ጥቂት ከነ ሙሉ ከነ ክላሹ ከነ ስናይፐሩ እየያዘ በውጊያ መሀል ወደ እኛ እየሮጠ የሚመጣበት እጁን የሚሰጥበት በአዘቦት ጊዜም ማታ ከዋርድያ ቦታ እየጠፋ ከነሞቱት ትጥቁ እኛ እየተቀላቀለ ወደ የቤተሰቡ እየተሸኘ ያለበት ሁኔታ ነው ያለው። ከዚህ በፊት እንዳወጣነው ሪፖርት ጠንካራ በሆነ ሁኔታ ማስገዳቱ ቀጥሏል፣ መደምሰሱ ቀጥሏል። ስለዚህ አብይ አህመድ ሰራዊት እየበተነው ነው ነው በአንጻሩ እኛ እየታጠቅን ነው። የራሱ ሎጂስቲክ እየተጠቀምንበት ባለንበት ሰዓት እስከ ሰኔ እንጨርሳለን፣ እስከ ነሐሴ እንጨርሳለን። ይሄ የኖሩበት ይኸው ጦርነቱ ሃያ ምናምን ወራትን አስቆጥሯል። የኖሩበት ፕሮፓጋንዳ ነው።